አሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ የፈረስት ሂጅራ ቤተሰቦች በያላችሁበት የአላህ ሰላም እዝነትና በረከት ከእናንተ ጋር ይሁን እያያልን ይህንን አጠር ያለ ቪዲዮ ያዘጋጀ ነው በዘንድሮ የዘካተል ፍጡር ከሦስቱም ሴንተሮቻችን ወደ ዘጠኝ ሺህ ዶላር አካባቢ የሰበሰብን ሲሆን ከአካባቢያችን ዲኤምቪ ኤሪያ ጀምረን በተገቢው ወቅት ይገባቸዋል ብለን ወደ አሰብናቸው ቦታዎች ማድረሳችንን ለማሳወቅ ነው አላህ ይቀበለን በቅድሚያ እዚሁ ኮሚኒቲያችን ውስጥ ዲኤምቪ ኤሪያ ላይ የተለያዩ ችግር ላይ ያሉትን በማጣራት በሥነ ሥርዓት ሊስት ተደርገው እንዲደርስ አድርገናል። በመቀጠልም ወደ ኢትዮጵያ በመላክ የተለያዩ ሦስት ቦታዎች ላይ አዳርሰናል። የመጀመሪያው አላህ ሂዳውን ወፍቋቸው አዲስ ወደ እስልምና የገቡ የቤኒሻንጉል ጉሙዝ ክልል አስፈላጊ ነገሮችን ተገዝተው እንዲከፋፈሉ ተደርጓል። እንዲሁም ለተወሰኑ ከሸገር ሲቲ ተፈናቅለው በኮምቦልቻ መጠለያ ሸራ ቤት ውስጥ ለሚኖሩ ስደተኛ ወገኖቻችን የበዓል መዋያ እንዲሆን የምግብ ድጋፍ ተደርጎላቸዋል። በተጨማሪም አዲስ አበባ ውስጥ ኳስ ሜዳና ሌላም አካባቢ የአሊም የመሻይክ የቲሞችን ለያዙ ለረጅም ጊዜ በየዓመቱ ላስነመድናቸው ቤተሰቦች ለነሱም እንደዛው አድርሰናል። በዚህ ሂደት ላይ የተሳተፋችሁትን በሙሉ አላህ ስብሐን ወተዓላ ሰደቃችሁን ይቀበላችሁ፣ ለቀጣዩም ዓመት በአማንና በኢማን ያድርሰን ዱዓችን ነው። በአጠቃላይ ያወጣችሁት የዘካተል ፍጡር ሰደቃ በተገቢው ሰዓትና ቦታ መድረሱን እያሳወቅን ሙሉ ፕሮግራሙን እንድትከታተሉ ግብዣችን ነው። ጀዛኩሙላህ አልፉ ኸይር። ፈረስት ሂጅራ ፋውንዴሽን። ሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። አልሐምዱሊላህ ረብል ዓለሚን ባለፈ ፍቃድ አሁን በአሁኑ ሰዓት እንግዲህ 12 ሰዓት ከ45 ደቂቃ ላይ ነው የደረስኩት እኔ ያው በ1907 2017 ዓ.ም ለሁለት ጊዜ በሙሐመድ ባኮ በኡስታዝ ሙሐመድ ባኮ አማካኝነት በብሻንጉል ጉሙዝ ክልላዊ መንግስት እስልምና ጉዳዮች ምክር ቤት አሶሳ አማካኝነት አገር አሜሪካዎች ፈረስት አገር አሜሪካዎች ፈረስት ሂጅራ ፋውንዴሽን ጋር በመተባበር የተዘጋጀውን የዘካተል ፍጡር እዛ አድርሰናል። አሁን በጉብላክ ያው በመተከል ዞን ጉብላክ አካባቢ ነው ያለ ነው። በጣም ነው የምናመሰግነው የውስታዝ መሐመድ ባኮ በአንታ ለሁለተኛ ጊዜ አምናም እንደዚህ አድርገ ሰጠን ነበረ። ደግሞ ዘንድሮም ይኸው እንደዚህ አድርጎ ይኸው ጉምዞችም ቀርበዋል። ይኸው እያወረርን ያለ ነው ማለት ነው። ልክ አሁን 12 ሰዓት ከ45 ደቂቃ ላይ የደረስ ነው። ያው እንግዲህ አሁን ደግሞ ከዚህ በኋላ ዝም እንደ ሰጠን ወደፊት ለሚቀጥለው እንቀጥላለን ማለት ነው። ይኸው በአሁኑ ሰዓት ይዝ ደርሰናል ማለት ነው። ይኸው ሸራውም ተነጥፏል። ሰዎችም ለይድ ሶላት እየተዘጋጁ ነው። ገና ይኸው እየተሰባሰቡ ነው። ገና አልደረሱም። አልሀምድሊላሂ ረብ ብላለ ሰላሙ አሌይኩም ወረሕመቱላሂ ወበረካቱ። ፈርስት ፋውንዴሽን ሂጅራ አሜሪካዎች ያደርጋችሁልን ነበር። ለሁለተኛው ዙር አምና አድርጋችሁልን ነበር። አሁንም ደግሞ ሁለተኛው ቦታ ላይ ነው እያከፋፈል ያደረግ ነው። ይህ ቀበሌው ከባድ ቀበሌ ነው። እንግዲህ አካፋፋዎቹ ኮሚቴዎች እነዚያው ይኸው በዚህ መልኩ እየተከፋፈለ ነው ማለት ነው። ሁሉም ሰዎች ሰዎች ገና አሁን እየመጡ ነው። እኛም ድንገት እ ፈረስት ፋውንዴሽን አሜሪካ ያደረጉልን የኢት ሰደከተል ፍጡር በዚህ መልኩም እንግዲህ እየተከፋፈለ ያለው እያከፋፈሉ ነው፣ አልሐምዱሊላህ። ያው በሰልፍ ይዘው እየተከፋፈሉ ነው አልሐምዱሊላህ ረብል ዓለሚን። ያው ሰዎች እንግዲህ እንደምታቸው በዚህ መልኩ ተቀምጠዋል። በዚህ ተራውን ጣጥቆ ወሰነ ስራ ይሄ በ ያው እንግዲህ ለየቲሞች ትንሽ ጨመራቸው እያሉ ነው አሁን የሚናገሩት። ቆታ ቀበሌ የቆታ ቀበሌ ነው። ይሄ የዳንጉር ወረዳ ቆታ ቀበሌ የዘካተል ፍጡር መከፋፈል ላይ ነው የቆውለት። በዚህ ሴቶቹ በዚህ በኩል ሴት እያከፋፈለ ነው። በዚህኛው በኩል ደግሞ ወንድ እያከፋፈለ ነው ያለው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ የአይሲ ካገበል ነው ሶስተኛው ነው ዘካተል ፍጡር የሚከፋፈሉ በሁለት አይዞ አንተ ስትበዛ በሁለት የፊተኛው የቀረጽኩላችሁ ሰው ሳይበዛ ብለን ነው። ፀሐይ ላይ ሳይሆን ሽሚ ይፈጠራል። ሽሚ ስለሚፈጠር ቀደም ብለን እንስጥ ብለን ነው። በሱሱ የጀመረው አሁን እየሰሙ እየመጡ ነው ሰዎችም፣ ሰዎች እየመጡ ነው። እቻት ለአንዳንድ ሰው የደረሰ ለአንዳንድ ሰው እስቲ ያሳጥሷል ስብሪ ካርጋት ይኸው ለአንድ አንድ ሰው የሚደርሰው ይሄ አንድ ሰው ነው አይደል? አዎ። ለአንድ ቤት አምስት ጆክ ነው የተሰጠው ትንሽ እንደዛ ነው። አንስ ያርከ አምስት አምስት ጆክ ላንድ ሰው አይሲካ ቀበሌ ነው አምጃም ሰው ሳይመጣ ጨርሶ ሳይሆን፣ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ እንግዲህ የአራተኛው ቦታ ነው ይሄ የአራተኛው ቦታ ነው። አልሀምዱሊላህ ረብል አለሚን። ሂጅራ ፋውንዴሽን ጋር በመተባበር ይኸው ፓረኑ ደርሶልናል። አሁን አልሐምዱሊላህ ሶስት ቦታ ከዚህ በፊት ሰጠናል። አሁን ይሄ አራተኛ ቦታችን ነው። እንሻ አላህ ደግሞ አሁን ቀጥለን አምስተኛ ለመስጠት ዝግጅት ላይ ነው ያለ ነው ማለት ነው። ይሄ ይሄ እንደወረደ ማለት ነው። ይው ፓረኑም ደርሶልን አልሐምዱሊላህ የተረፈውን እንግዲህ ሁለት ቀበሌዎች ነገ ይሰጣል። አላደረስንም፣ ዛሬ ደከመን፣ አልቻልንም። ቀበሌዎች ሴቶች አሁን እየሞጡ ነው፣ ገና እየወረዱ ነው። አሁን እያረገ ፈጠነ። ይሄ ቀበሌ ማን ነው የሚባለው? በክብደት ቁንታል ሀያ አራት ቁንታል ደርሷቸዋል። በክብደት በኬሻ? 19 በክብደት በኪሎ 24 ኩንታል ደርሷቸዋል ማለት ነው። ሰላሙ አሌይኩም ወረሐመቱላሂ ወበረካቶ። እንዴት ናቸው ጀማዎች፣ ሰላም ናቸው። ይኸው እንግዲህ ይሄ ያቀረብኩላቸው አልሐምዱላ ረብ አለምን ፍርስት ፈረስት ሂጅራ ፋውንዴሽን በዚህ መልኩ የዛሬው የአዛር ክትሊ ስለመሸብን ነገ እንከፋፈላሉ ልንጀምር ነበር አሁን መሽቷል፣ ነገ ነው የምንከፋፈል ብለው ህዝቡ ቢያሉ መስጊዷም እንደምታየው ሁላች ሁላችን በዝኩ ነው መስጊዳቸው ይቻል ይህ የወንዶች በርናት ችኛ ቶ የሴቶች በርናት ይኸው እንግዲህ አሁን እነዚህ ትልልቆች ሰዎች መጠዋል። እንግዲህ እኛ አሁን እናንተ እንዴት ነው የምትሉት? ነገ ጧት ብላቸዋል፣ ተረክባቸዋል። ይኸው እንግዲህ እንደሚታወቀው ህጅራ ፋውንዴሽን ጋር በመተባበር የመተከል ዞን ነው እንግዲህ በዛሬው ለት ይሄንን ያደርግ ነው። ይሄውን ስንተኛችን መሰላችሁ አሁን እየሰጠ ነው። አምስተኛችን ቦታ ነው ሊደርሰን አልቻለም። ይሄ የቦቆሎ ጉዳይ ደግሞ ሌላ ቦታ በመተከል ዞን ግልገል አካባቢ 29 ብር ነው 28 ብር ይላሉ። የኛው ግን በ25 ተነበረ ፍት የተባባል ነው የዚህ እርዳታ ከሆነ ነው በ24 ነው የሸጠልን ስለዚህ ነው ይሄው ሁሉም በዚህ መልኩ ነው። ጥራትና ብቃቱ ያለው ይሁን እንደምታውቁት በዚህ መልኩ ነው ያለው። ይሄ በ24 ታደረገልን። ስለዛ ነው አምስት ኩንታል የጨመረልን አንድ አንድ ብር ስለተቀነሰልን ማለት ነው። አልሐምዱሊላህ ረብ አልዓለሚን። ኢንሻአላህ በነገውለት የሁለቱ ወረዳዎች በማንዞራ ወረዳ የሚገኙትን በዚሁ መልኩ አከፋፈላለሁ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ኃላፊነቱ የእናንተ ነው። ድሃ እንዳይቀር ዘይኑ ኃላፊነት ነው። አዎ ሽማግሎችም አሉ። በዚህ ይሁን እንደምትታወቁ፣ አሁን ለመቅረብ ሶላት እየመጡ ነው። እነዚህም እየተደረደሩ ነው። እንግዲህ በዚህ መልኩ ነው ያለው። መሽቷል። ይሄው ስለመሸብን ነው አለው። እሺ እኔም ተቀብያለሁ። እነሱ ይሁን እንደምታውቁ፣ ጀንበር ገብቷል። ከሳይም ጀንበር ገብቷል። ምንም ማድረግ አንችልም። ሰላም አለይኩም ወራህመቱላሂ ወበረካቱ

የዋውን እያከፋፈለ ነው ያለው። አሁን ሰዎች እየመጡ ነው እየመጡ እስተኛ ጊዜ እየሰጠን ነው ያደረብ እንደ ምንድን ነው? ስለዘገየ ነው በሀያ ስምንትና ባስራው ቢሆን እኛ ምን ነው ነበረ እኛ ለምን ስለዘገየብን፣ እኛ ማማናችን ለመወጣ ነው ነው ለምን አማና ተቀብለን የሰው አማና እንዲደርስ ብሎ ግን በወቅቱ መሰጠት ያው ስለዘገየ ነው። ኢንሻአላ አመት አመቷ ሊያድርስ በሚቀጥለው ቀደም ወ ከመጣ በአማናታችን ሀያታችን ካለ እናደርሳለን ማለት ነው። አሁን ኢንሻአላ የስድስተኛው ቦታ ነው፣ ወደ ሰባተኛው ቦታ እንድንቀሳቀስ ነው። አሁን ይሄው ከእየሰጠነው ው ከኔ ስራታቸው እንደምታቀቡ እዚህ አካባቢ በደንብ አድርገው በስነ ስርዓት ነው የሚቀበሉ ሰሩ ናቸው። ዋናው ዋናው ግን ይሄንን ያያት እዚህ መስጊድ ያስፈልጋል ያይ ያስፈልጋል ያይ ያስፈልጋል። ያይ ወጭ ወላ ያላች እንደተጠየቁ አስተማሪ እየጠየቁ ነው። እኔ አሁን ለእናንተ መልእክት በዛ አጋጣሚ የምናገረው ያይ ያይ ይባላል። ያይ ወጭ ወጣ ብላችሁ አስቀምጡ፣ ሀቅ አለባችሁ። እነሱ እስከሚጠይቁ ድረስ ወዴት እንሂድ በምን እንማር እያሉ ነው

ይህ ደግሞ አሁን ሰባተኛው ቦታ ላይ ደርሰናል። ይው እንደምታዩት እንግዲህ ሰባተኛው ቦታ ላይ ደርሰን እያወረርን ያለ ነው። አካባቢው ይሄን ይመስላል። እችን ምንጣፍ አሁን ይዘውላቸው መጥቶ ነው አሁን አንተ ነው በቆሎ ያረግ ምንጣፍ እንኳ ሸራ የሌላቸው አካባቢዎች ናቸው። ይው እንደምታዋቸው እነሱም ደውዬላቸው ነበር ታችኛው ቀበሌ ሳ ሳከፋፈል አሁን እንዲያለ ተሰብስበው ነው ያገኘኋቸው። እነዚህም ይው በዚህ መልኩ ነው ያሉት። ይው እንደምታዋቸው ይህ እንግዲህ ዛሬ አሁን የሰባተኛው ቦታ ላይ ነው ያለሁት። ያው እንግዲህ ባለፈው ምልክላችሁ ነበር። የሴቶች መስጊድ ነው ይሄ ፍርሽ ፍርሽ። የሴቶች መስጊድ የሚሰግዱት እዚህ ላይ ነው። ይሄ ደግሞ ለየት ያለው ቦታ ጉዝጓዝ እንኳ የለውም። ከዚች ላይ ነው የሚሰግዱት። የኛው ምንድ ነው፣ የቁራን ቦታ ነው። ቁራን የሚቀሩበት ነው። ካርጡ ነው ቁራን የሚቀሩበት ነው። የቁራኑ ራሱ አለ። ስብሀና አላህ። ይኸው የሚማሩበት የቁራን ራሱ እያችሁት ይህን እንግዲህ ከዚህ ላይ ቁጭ ብሎ ነው ቁርአን የሚቀረው። በአሁን በእኛ ዘበን እንግዲህ እንደዚህ ያለ ቦታ ላይ በራሳቸው ጊዜ ታላይ ሸራ ለብሰው ማለት ነው ሰርተው ተጠቅመው ማለት ነው። ይው እንግዲህ ይህን ይመስላል። ለዚህ እንኳ ምንጣፍ የሚያነጥፍ ሰው አንድ ሰው እንኳ መጥፋቱ በጣም የሚያሳዝን ነገር ነው። ግድግዳው ደግሞ ሳር ነው እንደምታዩት፣ ሽባብ ነው። እስቲ ደግሞ ወደ ወንዶቹ ቦታ ብቅ ብዬ ላሳያችሁ። እስቲ የወንዶቹ መስጊድ የወንድ መስጊድ መግቢያ ቤት ነው። በዛ ነው የወንዶች ምንጣፍ አለው የለው? አለ። ወንድ ምንጣፍ እስቲ ቆይ፣ መሻላ የወንዶች እጫትና፣ እንግዲህ መሻላ በምን እንደ እንትን ከሴቶች ጋር ለብቻ አድርገው፣ ሴቶች በስተግራ ናት። እጫት እንግዲህ ወንዶች መሻላ ምንጣፍ አለች። እች ሶስት ምንጣፍ አላት መስጊዷችን ትመስላለች ማለት ነው። የመስጊዳቸው ቦታ አልሀምድሊላህ ረብ አለሚን፣ ይሄን ይመስላል ፈርስት ሂጅራ

በጋራ ነው ማለት ነው የምትኖሩት? ይሄ መንግስት ነው የሰጣችሁ ቤቱን? ምንድን ነው ሰርተውላችሁ ነው ለጊዜው? አዎ ዶ አርጉላችሁ? አዎ

በጽናት በወን ሁሌም የሚወሳ ደራሽ ለወገኑ ፈትኖ የሚያነሳ